እነዚያን ሁሉ አይመለከትም። እነዚያን ልሰናበት አይልም። እነዚያን ልቀፋቸው ልሳማቸው አይልም። እነዚያን እንዲህ እንዲህ ብዬ ላስተካክል አይልም። የሚጠይቀው ጥያቄ ለዓሊ አዕመሉ ሷሊሓ መልካም ስራ ልሰራ ብዬ ነው ጌታዬ ብሎ ይህንን ጥያቄ ያቀርባል። አለን አላህ ይህን ጥያቄ የማያቀርብ ማንም የለም። አብዱራህማን ብኑ ዘይድ የተባሉ ታላቅ ዓሊም ይቺን ጥያቄ አሉ? ያላቀረባት የማያቀርባት ማንም የለም። ሁሉም የሰው ልጅ ጣረሞት አካባቢ ላይ ሲደርስ መልካም የሰራውም ቢሆን አሁንም መልካም ያዋጣልና እባክህ ጌታ ይመልሰኝ ይላል። ክፉ የነበረውም መጥፎ የነበረውም የምን ሞት ነው የምን አኼራ ነው ሲል የነበረውም እውነታውን ሲመለከት እሱም ይሄን ጥያቄ ያቀርባል። ተጠያቂው ማን ነው? አላህ ስብሐነሁ ወተዓላ ነው። ከዚያስ መልሱ ምን ይሆናል ከተባለ ከላ ይላልላህ ከላ ማለት ተከልከል፣ አይሳካም፣ አይሆንም። ጥያቄ ያለ ቦታው፣ ጥያቄ ያለ ሰዓቱ፣ ጥያቄ ያለ ጊዜው። ተለምኖሽ የሚባልበት ጊዜ አልፏል፣ ተጠይቆ የሚሰጥበት ጊዜ አልፏል። አሁን ምንም ዋጋ የለውም ይባላል። ከዚያስ አላህ ስብሐንሁ ወተዓላ ቀጥሎ ምን ይላል? ወቃኢሎሀ ያ ይችን መመለስ የተመኛት አካል ብሏት ብቻ ነው የሚቀረው እንጂ እኔ ተለምኜ በዛን ሰዓት እንደገና ይህን ሰው መልሼ የማደርግበት ምንም ነገር የለኝም። ይህን ከማለታችሁ በፊት በጉዳዩ ላይ ትኩረት ስጡበት። የምናገኘውን እየሰራን እጃችን ላይ ያለውን በመጠቀም ብለን የማናገኘውን ነገር ከማለታችን በፊት እጃችን ላይ ሳለ ይህንን ጊዜ መጠቀም ይጠበቅብናል ወንድሞች እህቶች ያለፈው አለፈ የያዘውን ይዞ ይሄዷል ደግም ፋይል ከሆነ ፈልነቁል አልሐምዱሊላህ አላህ እንኳን ለዛ ስራ በቃኸኝ አሁንም ጨምረኝ እንበል ጥሩ ያልሆነ ፋይል ከሆነ ከጀርባችን ያለው አሁንም ተውበት እናድርግ ምን ችግር አለው አላህ ሱብሓነሁ ወተዓላ ዩበድሉላሁ ሰይአትህም ሐሰናት ያጠፉ የነበሩ ያከፉ የነበሩ የካዱ የነበሩ ጥፋትም ሳይመስላቸው ጥፋቱን ሲያደርጉ የነበሩ አሁን ጥፋት መሆኑን ያመኑና የተረዱ ወደ እኔ ይቅርታ ከጠየቁ እኔ ይቅርታቸውን ይቅር ማለት ብቻ ሳይሆን ክፉ ስራቸውንም መልካም አድርጌ ቀይረዋለሁ ብሎ አላህ ተናግሯል። እንዲህ ያለን እድል እያለ በጣም በጊዜያችን እንጠቀም። ወንድሞች አብረን የሚቀበር የለም የምንሰፈሰፍለት የምንኖርለት የኛም መኖር ትተን ለሌሎቹ ለእኔ ነው። እናት ለልጇ መኖሯን የምትመኘው ለልጇ ነው። የሚገርማችሁ ነገር አባት ለልጆቹ ነው ህይወቱን የሚሳሳው ለሱ አይደለም የሚያስበው። እነዚህ ሁሉ ተረስተው እነዚህ ሁሉ ግምቱ ሳይገቡ ይህንን ከማለታችን በፊት መኖርን፣ ሐያትን፣ እድሜን ዋጋ እንስተው። ዋጋ ከሰጠነው ዋጋውን ያክል የሚመጥነውን ያክል ማድረግ ባንችል እንኳ አቅማችን የፈቀደውን ያክል ተፍ ተፍ እንላለን። ይህን የጊዜን ጉዳይ በደንብ ከተረዱት ሰዎች መካከል የሁለት ሰዎችን ታሪክ ላንሳላችሁ። በጣም የሚገርመኝ ታሪክ ነው። አንድ ሰው መልካም ሰው ነበሩና ጥሩ ሰው ነበሩና በአንድ ወዳጃቸው ዘንድ አልፈው ሲሄዱ በርካታ ሰዎች ተሰብስበው አገኙ። በርካታ ሰዎች ተሰብስበው ሲያገኟቸው እንደ አሏቸው፣ አንተውዬ ያሉ ወዳጃቸውን የስራ ፈቶች መጋዘን፣ የስራ ፈቶች መከማቻ፣ የጊዜ ገዳዮች መቀመጫ ሁነ አረፍ ካሉ። አንዳንዱ ሰው አይታችሁ ከሆነ ጊዜውን ለመግደል የራሱን ጊዜ ገድሎ የሌላን ሰው ጊዜ ለመግደል የወሰነ ሌሎቹም እንዳይጠቀሙ የሚያደርግ ስራ ፈቶ ስራ የሚያስፈታ ቦዝኖ ቦዘን የሚያደርግ ጅል ሁኖ ጅል የሚያደርግ በርካታ ሰዎች አሉ። መከላከል ያስፈልጋል። ማዕሩፉል ከረኺ የተባሉ ታላቅ ሰው በእስልምና ታሪክ ውስጥ በጣም ይታወቃሉ። በምክራቸው በተግሳጣቸው፣ በጥቆማቸው ብዙ ሰዎችን አስተምረዋል። ያስተማሯቸው ትምህርቶች ለኛም በጽሑፉ ወይም በፀሐፊዎች አማካኝነት ለኛም ደርሰው በምክራቸው እንመከራለን። በጊዜያቸው ሳንኖር አብረናቸው ሳንቀመጥ ሳናያቸው፣ ግን የተናገሩትን ሰምተናል። ከነዛ መካከል አንዱ ሰዎች ሊያዩቸው ሄዱ ሊጠይቋቸው ሄዱ ሊዘይሯቸው ሂደው፣ አሁን አሁን ይነሳሉ አሁን አሁን ይነሳሉ ብለው ቢጠብቋቸው አልነሳላቸው አሉ። እንዲህም አሉ አዩሃል ቀውም አሉ። እናንተ ወገኖች ሆይ እናንተ ዘመዶች ሆይ ወዳጆች ሆይ አሉ ኢነ መሊከ ሸምስ አሉ። የቅርታ ስልክ ገብቶ ስለነበር ነው። ማዕሩፍ ውልከረሂ ምን አሉ? እናንተ ወዳጆቼ እናንተ ዘመዶቼ አሉ። እነ ሙሉከ ሸምስ የፀሐዩ ባለቤት የፀሐዩ ንውስ ላ የፍቱሩ የሱቁሃ አሉ ፀሐዩትን ፀሐይዋን የምታዩትን ይሄው ይወስዳታል፣ ያሽከረክራታል። ጊዜው እየመሸነው አሉ። አፈማ ቱሪዱነ አንተ ቁሙ አሉ፣ ወይም አፈማ አፈላ ቱሪዱነ ልቅያም አሉ። መቆምን አትፈልጉም አሉ፣ አትሄዱም አሉ። ምን ማለት ነው? እኛ ስራ ባልሰራን ቁጥር፣ እኛ በተሳነፍን ቁጥር፣ እኛ በጊዜያችን ባልተጠቀምን ቁጥር ፀሐይቱ አላህ ሱብሓነሁ ወተዓላ ማንጋቱን አይተወው እንዲመሽ ማድረጉን አይተው ፀሐይ እንዳይመሽ እከሌ እየሰራች አይደለምና የከሌ ሰዓት ማካካሻ ቀኑ ይርዘም አይባልምና እንዲህ በማለት የፀሐዩ ባለቤት የፀሐዩ ንውስ ፀሐይቱን እያሽከረከራት ነው። እባካችሁ ጊዜው እየመሸ ነው፣ ከመምሸቱ በፊት እባካችሁ ቦታችሁን ያዙ እኔም ወደ ስራዬ ልቀጥል ብለው ነው የተናገሩት። ወንድሞች፣ እህቶቼ እባካችሁ ጊዜያችንን። ትኩረት እንስጠው፣ እናስተውለው። በርካታ ነገሮችን የሚፈልጉ በመስፈርት የተቀመጡ እስልምና ውስጥ ውስን ዒባዳዎች ናቸው። ምን ለማለት ፈልጌ ነው? ውዶ የሚያስፈልገው ቂብላ የሚያስፈልገው የለበስነው ልብስ ንጹህ መሆን አለበት፣ ሰውነታችን ንጹህ መሆን አለበት የሚባለው እንደ ሶላት ያሉ አሉ። ከአካባቢ አካባቢ ሀገር ለቆ ሂዶ የሚደረጉ ሐጅና ዑምራን የመሰሉ አሉ የተወሰኑ ነገሮች ብቻ የሚደረጉ ዘካ አሉ፣ ጾም አሉ። ሌላው ኢባዳዎች ምንም ነገር ክራይቴሪያ ሳይኖራቸው ባለንበት ቦታ ሆነን አንድ ሴት የወር አበባ ብትሆን ከወሊድ ደም ላይ ብትሆን ቂብላ ሳያስፈልጋት ምንም ሳያስፈልጋት ኢባዳዎች ይደረጋሉ። ከነዛ መካከል አንዱን ልጠቆማችሁ ተስቢህ ብናደርግ ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ መንቃለ ቃለ ሱብሃንአላህ ወልሐምዱሊላህ

ማለታቸው ሀገርን ያወድማል ማለታቸው ሀገርን ያስቀዝፋል ማለታቸው አላዋቂነታቸውን ያሳያል ጌታ የጥራት ይገባህ እነዚህ እነዚህ ባሪዎች የደካማዎች የፍጡሮች እንጂ ያንተ አይደሉምና ጌታ የጥራት ይገባህ ማለት ነው ይህን ያለ ሰው ወልহামዱሊላህ ምስጋና ለሱ ይሁን ሁሉን ነገር በፍቃዱ ችሮና ፈቅዶ ባይሰጠን ኑሮ ምን እናረጋው ነበር ከልቆ ሌላ ቢያደርገን ኑሮ ምን እናደርገው ነበር? አቅላችን እንዳይሰራ ቢያደርገው ኑሮ ምን ይደረግ ነበር? የማን ያለ ይባላል። ሰዎች እኮ አላህ ሱብሐነሁ ወተዓላ የሰራውን ስሪት አላህ ሱብሐነሁ ወተዓላ የፈጠረውን አካል እሱ አልፈቅድም ብሎ ሲያሳምመው፣ እኛም ምንም ማድረግ አንችልም የሚሉበት እኮ ጉዳይ ነው ያለው እና

ፀሐይ ከወጣችበት ሀብት ሁሉ ዱንያ ላይ በሙሉ ካለችበት ፀሐይ ከሚነካው ሀብት ሁሉ ወደ እኔ እነዚች አባባል የተመረጠችና የተወደደች ናት ይላሉ። ለምን ቢባል ፀሐይ የወጣበት ሁሉ ሀብት የሚያገለግለው ሳለን ብቻ ነው፣ ሳለን ብቻ ነው። የዚህ ሁሉ ባለ ሀብት ብንሆን ስንሄድ ከኛ ጋር የሚሄድ ምንም ነገር የለም ከዚያ በፊት የሰራንበት ካልሆነ በስተቀር። አማ ሀዚህልከሊማ ይቺ ንግግርማ ሱብሓነላህ ወልሐምዱሊላህ ወላኢላሀ ኢለላህ ወላሁ አክበር ያለችዋ ዱንያ ላይ ሳትታይ ተብላ ብቻ ከፋይላችን ተቀምጣ ተቀምጣ አላህ ጋር ስንሄድ ግዙፍ ኖ ሚንዳዋ ከፍ ብሎ ለባለቤቷ ጥላ ሆና፣ ለባለቤቷ ከለላ ሆና ለባለቤቷ መከታ ሆና ብቅ ትላለች አሉ። የአላህ መልእክተኛ መልእክተኛ ይህንን ማድረግ የምንችለው ጊዜያችንን ቦታ እንስሰጠው ነው። ብዙ ለዱንያችን ከማይሆን ለአኼራችን ከማይሆን ጊዜያችንን መከላከል ይኖርብናል። ጊዜያችንን እንጠብቀው። ሊባክን አይገባም። ተመልሶ አይገኝም። ወንድሞች እህቶቼ፣ ለራሳችን ትኩረት እንስጥ። ለራሳችን ብዙዎቻችን ትኩረት የምንሰጠው ለምንበላው ለምንጠጣው፣ ለምንለብሰው፣ ለምንቀመጥበት፣ ለምናየው፣ ለምን ነው። ለኋላውስ ለምንሄድበትስ ምንድነው ይዘን የምንሄደው? ቤቱም እዚሁ ይቀራል፣ ጓደኛም እዚሁ ይቀራል፣ ሀብቱም እዚሁ ይቀራል፣ ልጅም እዚሁ ይቀራል፣ ሚስትም እዚሁ ትቀራለች፣ ባልም እዚሁ ይቀራል። እናት አባት፣ ጓደኛ፣ ጎረቤት፣ ዘመድ አዝማድ ሁሉ እዚው ይቀራል። ከእኛ ጋር የሚሄደው የቱ ነው ከእኛ ጋር የሚቀጥለው ምኑ ነው እንበል ወንድሞች እህቶቼ ረመዳን ብቻ ሳይሆን ለየትኛውም ጊዜ ጊዜያችንን እንንከባከበው ኸይረ በመስራት ጊዜያችንን ማቆም አንችልም ጊዜያችንን አይ ዛሬ ሊመሽ አይገባም ማለት አንችልም ቅድም እንዳልኳችሁ የፀሐዩ ባለቤት የሌቱ የቀኑ የጨረቃው ባለቤት እኛን አይጠብቅም ጊዜው ይሄዳል እኛ ግን እናልቃለን ስለዚህ ይሄንን ግምት ውስጥ አስገብተን ጊዜያችንን ከማይረባ ግዜያችንን ከማይፈይድ ግዜያችንን በባዶ በልቶና ክስር ከሚያረግ ነገር ራሳችንን እንጠብቅ ለማለት ነው። አላህ ሱብሓነሁ ወተዓላ ጊዜያቸውን በደንብ ተጠቅመው በጊዜያቸው ተፈይደው ለኋላው ቀናቸው ከማይነድሙት ሰዎች አላህ ያድርገን። ያለፈውን ያልገባንን ተረድተን ለወደፊቱ ልብ አላህ ሰጥቶን በጊዜያችን የምንጠቀም አላህ አድርገን ሂደን ሂደን ቀኑ ሲደርስ ሲመሽብን ቀይ መብራት ሲበራ ያልበራላቸው እኛን ሲሸኙን የበራብንን ሲቀብሩን የኛ ሀብት የሚሆነው ያ ጤናማ ሆነን የያዝነው የሰራነው የተናገርነው ያደረግነው ብቻ ነው። ተራ ነውና ወንድሞቼ፣ እህቶቼ ሰዎቹን ስንሸኝ፣ እኛም እንሸኛለን ሰዎቹን ስንቀብር እኛም እንቀበራለን። ሰዎች የነበሩት እንዳልነበሩ ሲሆኑ እኛም እንዳልነበር እንሆናለን። ያ ቀን ከመምጣቱ በፊት ዛሬ ጆሮአችንን ከፈት አድርገን አይናችንን ጥርግ አድርገን ልባችንን ጽድት አድርገን መነጸራችንን አስተካክለን የወደፊቱን እንመልከት ለማለት ፈልጌ ነው። አላህ ስብሓናሁ ወተዓላ በዚህ ረመዳን እንዳስጀመረን እስከ መጨረሻው አጽሞ ጾማቸውን ተቀብሎ ሽልማት ከሚሸልማቸው ባሮች አላህ ያደርግልን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።